ሲቀጥል ተለያይተው የማይለያዩ ይለያያሉ ብሎ እያሰቡም ከሆነ ሁለቱም ይለያዩ አይነት ሰዎች አይደሉም። ሀይሚም ብሩኬም በእኛ ጉዳይ የእነሱ ህይወት ተበላሽተዋል። ሀይሚም እያስጨነቃት ያለው እሱ ነው። እኛ በምንችለው አቅም እግሯንም ቢሆን አስረን እንዳትሄድ እናደርጋታለን። እንዳትሄድ እኔ የቻልኩትን ነገር ሞክራ ማለት ሶሲን አግኝታት በስነስርዓቱ እንድታወራት ነው እኔ ይፈለኩ ዳኒን እኔ እዛ ጋ ከህይወታቸው ውጣ፣ ሀይሚን አትውደዳት፣ እንደዚህ አታርግ፣ ምናምን ልለው አልች። ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ዛሬ ያው በአዲስ ቪዲዮ መጥቻለሁ። ነገሩን እያያችሁት ነው። ይስተካከላል ብለን እያሰብን ነበረ፣ ግን ደግሞ እየደበረ ነው። እየተፈጠረ ያለው ነገር በጣም እያስጠላ፣ በጣም እየደበረ ነው እየመጣ ያለው ግራ ገብቶኛል። እኔ ምን ማድረግ እንዳለብኝ ምን አድርጌ ነገሩን ላስተካከል እንደምችል በጣም በቃ ካቅሜ በላይ ሆኗል። በምን አይነት መንገድ ሊስተካከል እንደሚችል ራሱ በጣም ግራን ያጋባኝ። ትላንትና ከትላንት ወዲያ የሰሩት ቪዲዮ እኔ እንጃ ብቻ ግራ ያጋባል። ከፈጣሪ ጋር ግን ያው እኛም የምንችለውን አድርገን ለማስተካከል እንሞክራለን። ይስተካከላልም የሚል ተስፋ አለን እንዲ አይቀጥልም ትላንትና እያሉት የነበረው ነገር ልክ አልነበረም ብሩክም ሀይሚም አንደዋወልም ከዚህ በኋላ አልደውልልሽም ምናምን መባባሉ ከእናንተ የሚጠበቅ ነገር አይደለም በጣም ይደብራል እንዴ እስከ ዛሬ እየለፋን ያለነው እናንተ ሰላም እንድትሆኑ እንጂ እናንተ እንዲ እንድትቀጥሉ እኮ አይደለም እንዴ ይሄ ሁሉ ነገር ስናደርግ የነበረው ይሄ ሁሉ ጭቅጭቅ እነሱ ከነሱ ጋር ሄደን ያ ሁሉ ጸብ እንዴ ለምን ነበረ? ለመለያየት ነበረ? አንደዋወልም፣ ከዚህ በኋላ አላገኘሽም፣ ከዚህ በኋላ እንገናኝም ለመባባል ነበረ እንዴ? ይደብራል። ጌታን በጣም ነው የሚያስጠላው። የእኛንም ልፋት እዩልን፣ እናንተም እያደረጋችሁ የነበረውን ነገር እዩ። ወደ ኋላ ለመለያየት አይመስልም ነበረ፣ ላለመደዋወል አይመስልም ነበረ። እንዴ አንድ ለመሆን ያ ሁሉ ልፋት ያ ሁሉ ውጣ ውረድ እንዴ ይደረጋል። እንደዚህ ጌታን የሚደረግ ነገር አይደለም። ይደብራል። ሰላማችሁ ነው የምንፈልገው። እናንተን የሚወድ በጣም ብዙ ቤተሰብ አላችሁ። በጣም ብዙ ሰው የሚቀናበት ቤተሰብ ነው ያላችሁ እና ያንን ቤተሰብ ደግሞ ማስከፋት የለባችሁም። በዚህ በተራ ፕራንክ ምክንያት እንዲህ ሁለታችሁ ተለያይተናል አንደዋወልም እንድትባባሉ አንፈልግም። እኔም በበኩሌ ያንን ነገር ሳይ በጣም ውስጤ ነው የተሰበረው። ጌታ እንደዛ ከእናንተ መምጣት የሌለበት ነገር ነው። ብትችሉ እናንተ አንድ ሆናችሁ ሰላም ፈጥራችሁ ስንቱን ማስተማር አለባችሁ እንዴ! ስንት ሰው ነው የሚቀናባችሁ እናንተ ለመለያየት ስንት ሰው ስንት ሰው ለፍቷል፣ እሱን ታውቃላችሁ እናንተ ለመለያየት እናንተ እንዲህ እንዳትሆኑ ደስተኛ እንዳትሆኑ ብዙ ሰው ይጥር ነበረ። እናንተ ደግሞ እጅ እየሰጣችሁ ነው፣ እሺ ብላችሁ እየተለያያችሁ ነው። ይሄ ከእናንተ የሚጠበቅ ነገር አይደለም። ማስተካከል የምትችሉት ነገር ነው፣ ይስተካከላል። ይቺ ተራ ነገር እኮ ናት። ሰው እኮ ሕይወቱ ላይ ከዚህም በላይ ብዙ ብዙ የከፋ ነገር ያጋጥመዋል። በጣም ብዙ ከዚህ በላይ እና እቺ ተራ ነገር እንዲ ሌላ ችግር ውስጥ እንዲከታችሁ አልፈልግም። እንደ ጓደኛ በጣም ስለምወዳችሁ በጣም ስለማከብራችሁ እንዲ እንድትሆኑብኝ አልፈልግም። እንዴ ይደብራል፣ ጌታ በጣም ነው የሚያስጠላው። ሶሲም እያደረግሽ ያለሽው ነገር ልክ አይደለም። ትናንትና የሰራችሁት ቪዲዮ ላይ በጣም በጣም የሚደብር ነገር ነበር ስታደርጊ የነበረው እንዴ። የወደፊት ባልሽ ኮኖ ዳኒ የምን መሰዳደብ ነው እንዴ? እንደዚህ አይነት ችግር መፍጠር ምን የሚሉት ነው? አንቺ ነሽ መስማማት የማትፈልጊ ነው፣ መስማማት አልፈለግሽም ነው። ሊያስማማችሁ ብሩኬ ጠራችሁ ሁለታችሁንም፣ እንድትስማሙ ሰላም እንድትፈጥሩ ብሩኬ። ነው የዛ ችግር ውስጥ የከተተሽ ያ ችግርሽ ያ ችግር ውስጥ ከቶሽ። ሰላም እንድትፈጥሪ ስለፈለገ ነበረ ጠርቶ ከዳኒ ጋር ችግርሽን እንድትፈቺ የፈለገው። ግን አንቺ በተዘዋዋሪ መተሽ፣ መሳደብ፣ እንደዛ ማድረግ አልነበረብሽም። ማንቋሻሽ አልነበረብሽም እሱን ጌታን። ሁለታችሁም እኔ ልክ አይደላችሁም። ምን እያደረጋችሁ እንዳላችሁ ራሳችሁ ወቁት። ዳኒም ሶሲም፣ ዳኒም ልክ አይደለህም። ደግሞ መቼም ልክ ልትሆን አትችልም። በጣም የሚደብር ነገር ነው እያደረክ ያለኸው። ላንች ስሜት አለኝ እንደማትፈልገው፣ አስር ሺህ ጊዜ ተናገረች እኮ ሀይሚ አይደል? እንደማትፈልገው ብዙ ጊዜ ተናገረች ፍላጎት እንደሌላት ጀስት በቃ ያ ፕራንክ ነበረ። በዛ ፕራንክ ጉዳይ ተገናኛችሁ ሌላ ኬዝ እንደሌላት ነግራሃለች። ምንም ምክንያት ካንተ ጋር እንደሌላት ተናግራለች። እሱ ነው ፍላጎት ያለው። ያን ፍላጎቱ ደግሞ ሀይሚ ልትቀበለው አትችለም። ሀይሚ የራሷ ህይወት ያላት ሰው ናት። ራሷን በራሷ መምራት የምትችል ሴት ናት እንጂ አንተ ፍላጎት አለኝ ስላልክ ካንተ ጋር ትሆናለች ማለት አይደለም። እና ያንን አስበ ሁለቱ ተለያይተው ሃይሚ ከኔ ጋር ትሆናለች ብለ አስበ ከሆነ ተሳስተሃል። በጣም የማይጠበቅ ነገር ነው ደግሞ እሷም አታደርገውም። ሙሉ ኮንፊደንስ አለኝ በሷ፣ በጣም ነው የምተማመንባት እስከማቃት፣ ልክ ሀይሚ እንደዚህ አይነት የወረዳ አስተሳሰብ ይላትም። አንተ ስለፈለክ እሷ ትፈልጋለች ማለት አይደለም። እንዲህ ደሞ በከማንኛውም ቦታ ተነስቶ የኔናት ማለቱም ተገቢ አይደለም። ካንተ አይጠበቅም፣ ካንድ ትልቅ ሰው ካንድ ከተማረ አዋቂ ነኝ ከሚል ሰው እንደዚህ አይነት ነገር አይጠበቅም። ብትሽሉ ሶሲና ዳኒ ገብርኤልን ነው ምላችሁ። ችግራችሁን በራሳችሁ መንገድ መፍታት ምትሽሉ ከሆነ ፍቱ። አሁንም ቢሆን ብሩኬም ሀይሚም ጌታን ነው ምላችሁ። ከነሱ ህይወት ውጡና የራሳቸውን ችግር ራሳቸው ይፍቱ በቃ። የመጨረሻና የመጨረሻ ውሳኔ ሊሆን የሚችለው ሁለታችሁ በረጋታ ስለ እነሱ አይመለከታችሁም። ስለ ዳኒም ስለ ሶሲም የራሳቸው ጉዳይ። ህይወታቸውን የሚኖሩ ከሆነ መምራት የሚፈልጉ ከሆነ ሁለታቸውም ህይወታቸውን ይምሩ። በቃ እስከዛሬ ለፍታችኋል፣ ሁለቱ ሰላም እንዲሆኑ። አሁን በእነሱ ሰላም ማጣት የእናንተም ሰላም እየተናጋ ነው። ጌታ እስቲ ቢያንስ እንኳን እዩት፣ ወደኋላ ዞረ ብላችሁ እዩት የተፈጠረ ያለው ነገር በጣም ነው የሚደብረው። በማይሆን በዚህ ተራ ነገር ሁለቱ ዞሮ አንድ ነው የሚሆኑ እርግጠኛ ነኝ ዳኒም ሶሲ። ግን አሁን እናንተ ሰላም አልተፈለገም። እናንተ ደግሞ ሰላማችሁን ነው መመለስ ያለባችሁ። የናንተን ሰላም ለማይፈልግ ሰው ሰላማችሁን ነው እንጂ ማሳየት። እናንተም ሰላማችሁን አታችሁ። ለሰው ሰላም መጨነቅ ተገቢ አይደለም። በቃ አይመለከታችሁም። ከህይወታችሁ ይውጡ ሁለቱ ዳኒም ሶሲ ሰላም መፍጠር የማይፈልጉ ከሆነ ጉዳያቸው የራሳቸው ጉዳይ፣ የሀይሚና የብሩኬ ጉዳይ አይደለም። የሁለቱ ሰላም ለሁለቱ ፍላጎት ከሆነ እራ የራሳቸው ጉዳይኛ ምን አገባን እንዴ። ሶሲም ሰላም ከዳኔ ጋር መስማማት የማትፈልግ ከሆነ በእንደዚህ አይነት ወይ ደግሞ እንዴትም ሰላም ሊመጣ አይችልም። አንቺ እየተሳደብሽ አንቺ ሱሪያ እያንቋሸሽ እንዴት ብሎ ሊያከብርሽ ይችላል እንዴ? እማይሆን ነገር ነበር ስታደርገ የነበረው። በጣም ይደብራል ገብርኤል በጣም የሚደብር ነገር ነበር ስታደርጌ የነበረው መሳደብም አልነበረብሽም ለመስማማት ከሆነ ስ መስማማት በቃ ተሳድቦ መስማማት የለም እንዴ እኔ እያንቋሸሽኝ እንዴት ብዬ ነው ከአንጂ ጋር ሰላም ልፈጥር የምችለው ሰላም መፍጠር የምትፈልጉ ከሆነ ዳኒም ሶሲም በሰላም ነው በቃ ወሬያችሁን አስተካክላችሁ በመሳደብ አይደለም እንዲሰጣ ገባ ውስጥ በመግባት አይደለም ችግር በመፍጠር አይደለም ሰላም መፍጠር ከፈለጋችሁ ሰላም በቃ ሁለቱን ብትችሉ ሁለቱንም እኮ ሰላም ማድረግ ትችላላችሁ እናንተ እናንተ ሰላማችሁ ታወቀና የሁ የብሩክና የሀይሚ ህይወት መመሰቃቀል አለበት እንዴ እስከዛሬ ኮ እኮ ህይወታችሁ እኮ ልክ አይደለም ጌታን እንደዚህ መሆንም አልነበረባቸው ና ሀይሚም ሌላ ነገር ያለች ነው ሌላ ቦታ ሄዳለሁ እያለች ነው ማይሆን ማይሆን ውሳኔ እየወሰነች ነው ብቻ እኛ አለን አወራት አለው አወርቻት አለውም። መደረግ ያለበትን ነገር ከማድረግ ወደ ኋላ እንልም። ሁሌም ከጎናችሁ ነን። የናንተን ሰላም ነው የምንፈልገው፣ የናንተን አንድነት ነው የምንፈልገው። እዚህ ጋር መተን ስናወራ ሌላ ነገር አይደለም፣ የነሱ ነገር ስላስጨነቀን ነው። ዛሬ ስምረት ደውላልኝ ጓደኛውን እንኳን ልለምነውና ሶሲንም ቢያንስ አገናኝቶኝ እሷንም አውርተን ሁለቱን ለማስማማት ነበር ፍላጎታችን። ብሩክና ሀይሚን ጓደኛዋን አግኝታ ልታናገረው ትፈልጋለች። ናታንን ያው እሱ ለእኛ ቢሆንም ሌላ ሌላ ነገር ብቻ ጉዳያችን አይደለም። ማድረግ ያለብንን እኛ እናደርጋለን፣ መደረግ ያለበትን ዛሬ ለሰላም ጠርተን ሶሲን ማግኘት የሚችል ከሆነ ሶሲን አውርቶ ችግራቸውን መፍታት የሚችሉ ከሆነ ችግራቸውን በራሳቸው መንገድ እንዲፈቱ እሱን ነው የምንፈልገው። እና ቤተሰብ እናንተም ተስፋ አትቁረጡ፣ እኛ የቻልነውን ነገር እናደርጋለን። ከፈጣሪ ጋር ያው እኛ የምንችለውን ነገር ነው የምናደርገው። ፈጣሪ ይረዳናል፣ ይስተካከላል። ሁሌ እንዲ አይቀጥልም አይደል? ስምሪ መታለች። ሁሌ እንዲ አይቀጥልም። ሁሌ የሰው ልጅ ተጣልቶ ይቀራል ማለት አይደለም። ይስማማሉ ትንሽ ነገር ነበረ የተፈጠረው፣ እሱም ደግሞ ይስተካከላል። ስምሪ እንደት ነሽ? ሰላም ነው ቤተሰብ እያወራሁ ነበረ። አንዳንድ ነገር በደንብ መሞራት አለብን እንጂ ግድ ነው። እና ትናንትና ከትናንት ወዲያ ፖስት ያደረጉት ቪዲዮ ላይ በጣም በቃ እኔ ገብርኤልን ከነሱም አልጠብቀውን ነገር ነበር ሲያወሩ የነበረው። በጣም በቃ ማርያምን እኛ ብቻ ሳይሆን ብዙ ሰዎች ከነሱ የማይጠበቁ ነገራቶች ነው ያወሩት ያሉት። ካያችሁ ጭራሽ አንደዋወልም አንገናኝም ሁላ ሀይሚም ከሀገር ውጭ ሄዳለው ምናምን እያለች ያለች ነው ብቻ ግን ፈጣሪ ይርዳን። እኛ በምንችለው አቅም አቅም እግሯንም ቢሆን አስራን እንዳትሄድ እናደርጋታለን። እንዳትሄድ እኔ የቻልኩትን ነገር እሞክራለሁ። ማለት መሄድም ያለባት ሰው አይደለችም። አይደለም ተራ ነገር ደግሞ እዚች ደግሞ ክፍተት አይ እንደዚህ መፈጠር አለበት ብዬ አላስብም። እኔ ዛሬ ናታንን ጠርቷል ጠርቻለሁ እሱን ማውራት ነው የፈለኩት። ማለት እሱ ራሱ ለጓደኛው አግዞ ነው አለው አለው እንዲል ያደረገው። ማለት ለሀይሚ ስሜት አለኝ ብሎ አወራ፣ ግን ሀይሚ ምንም አይነት ነገር እንደማትፈልገው ማለት ብዙ ነገራቶችን ተናግራለች ቪዲዮን ካያችሁ እንደማትፈልገው ከሱ ጋር ምንም አይነት ነገር እንደሌላት ተናግራለች ግን አሁን ምንድነው ጓደኛው ራሱ ምንድነው እያለ ያለው በቃ ለሷ ስሜት ካለው እሷ ህጻን አይደለች መወሰን ትችላለች ውሳኔዋን ተናግራለች አይደለ አሁን እያባባሰ ያለው ራሱ ናታን ነው ማለት ለጓደኛው አለው አለው እኔ ያለው ልክ ምናምን እንደማለት ነው ሲመስለኝ ሃይሚና ብሩኬ ጓደኛና ወንድም የሌላቸው ነው የመሰለው ማለት እኛ እግዚአብሔር ይመስገን ብዙ ነን እኛ ብቻ ሳይሆን ቤተሰቦች ራሱ ታውቃላችሁ እኛ ብዙ ነን እግዚአብሔር ይመስገን ማለት እኛ አለው አለው በማለት አይደለም ነገራቶች የሚገኘው እሱ ጓደኛውን ቢያረጋጋው ኖሮ እስካሁን የሁሉ ነገር አይፈጠርም ነበረ። እንደ ጓደኛ ደግሞ ከተሳሰብን ናታን እንደዚህ ቀስ ብሎ የምር ጓደኛው ከሆነ ቀስ ብሎ ስንት ዓመት የያዘውን ፍቅር ነው አይደል እንዴ በተኑት። እሱን ፍቅር ማስተካከል እኮ ይቻላል። ዳኒም ሶሲም ያደርጋል። አዎ ሶሲም መታረቅ ፈልገው ማለት ነው። አሁን እንደውም ናታን ቢቻል ዳኒን ከሚያወራው ሶሲን እንዲያወራት ብትነግሪው የተሻለ ነው። አሁን ከኔጋ ያለው ከኔጋ ሌላ ጸብ ነው የሚመስለው ባወራው አንቺ ረጋ ብለሽ አውሪው። ሶሲን አግኝቶ ማውራት የሚችል ከሆነ ሶሲን እንዲያወራት። አሁን ሶሲና ድረስ ተረጋግታ እያወራች ያለሆነች ማለት እኔ ሀይሚንና ብሩኬ ለመለያየት እራሱ የመጡ ነው እየመሰለኝ ያለ። እውነት እኔ ምንም የገባኝ ነገር የለም። አንደኛ ነገር በቃ አለቀ። ሶሲ ራሱ በቃ መመለስ ትችላለች አይደል አምና ተማምነው ሁለቱ ቢስተካከሉ እኛ ነገራቶችን ማስተካከል እንፈልጋለን። ከምታስቡት በላይ የእነሱ ነገር ያስጨንቀናል። እንዴ ከመጠን በላይ አይደለም እንጃ ብዙ ሰዎች ደግሞ እየተረዳችሁት ያላችሁት በሌላ አንግል ነው። ማለት እኛ በተረዳ ነው። ምናልባት አልባት የሁላችንን ማስተሳሰብ ይለያልና እናንተ በምታስቡት ነገር እኛም ላናስብ እንችላለን። ግን ከተረዳችሁ እኛ እነሱን ለማስታረቅ ወይም አንድ ላይ ለማገናኘት ምክንያቱም ይሄንን ቪዲዮ ያያሉ ያዩታል፣ በእርግጠኝነት ወይ ማለት ነው። ምክንያቱም እኛ እነሱ ጋር ሄደን እንኳን የምናወራውንና እናንተ ጋር የምናወራውን ያውቃሉ። ማለት እኛ በውስጥ ራሱ ብዙ ነገራቶችን ሞክረናል። አንዳንዴ እላ አለ ነገር ደግሞ እያደረ በሚሄድበት ሰዓት እየባሰ ነው እየሄደ ያለው እንጂ እየተስተካከለ ያለ ነገር የለም፣ እኔ ስካየውት፣ እና ያው ቪዲዮም እንደምታዩት ነው። በውስጥም እንደ ምንም ብዬ የምነግራችሁ ነገር የለም። ዛሬ ነገ ይስተካከላል ብለን ዝም ባለን ቁጥር ነገሩ እየተባባሰ ነው የመጣው። ሲቀጥል ናታን ደግሞ አግኝቷት ሶሲን፣ ምክንያቱም የዳኒ ጓደኛው ነው አይደለም፣ ጓደኛ ነኝ ብሎ እስከ ወጣ ድረስ ሶሲን አግኝቶ እነ ሁለቱ እንዲታረቁ ማድረግ የሚችል ሰው ነው። ማለት እኔ ይችላል ብዬ ነው መማምነው ሲቀጥል ሁለቱ ተገናኝቶ ለ በቃ ነግረናው ለምን ነውም ቢሆን መስተካከል ያለበትን ነገር እንዲያስተካክል ቢችሉ ከህይወታቸው ወጥተው የራሳቸውን ችግር ከጓደኞቻቸው ጋር መፍታት የሚችሉ ከሆነ ከጓደኞቻቸው ጋር እንዲፈቱ ሀይሚንና ብሩኬን ተወት አድርገው እኛ በቻልነው አቅም ሀይሚንና ብሩኬን በስርዓት ቁጭ ብለን እኛ በራሳችን መንገድ የእነሱን ችግር መፍታት አይከብዳንም። አሁን ሁለቱ ግራ እየገባችሁ ያለው ሀይሚም፣ ብሩኬም በእኛ ጉዳይ የእነሱ ህይወት ተበላሽቷል። ሀይሚም እያስጨነቃት ያለው እሱ ነው፣ ብሩኬም ማስጨንቆ ትናንትና። ለሁለት ጠርቶ ያወራቸው ለአራት ጠርቶ ያወራቸው እንደዛ ተረጋግቶ እንደዛ ሳይገነፍል እያወራው የነበረው የሁለቱን ሰላም በመፈለግ እንጂ ሌላ ነገር አይደለም። ሀይሚም ሌላ ሌላ ነገር እንደሌላት ከአንዴም ብዙ ጊዜ ተናግራለች። ምንም ፍላጎት እንደሌላት ለሱ ደግሞ እንደዚህ የወረደ ነገር እንደማታደርግ መቶ በመቶ እርግጠኛ ነኝ። አረ ማንም ያውቃል። ሲጀመር ሀይሚ ክብር ያላት ሴት ነች። በመጠን በላይ አይደለም። ይሄንን ብዙ ነገር አልፋ እዚህ ጋ የደረሰች ልጅ ነች። በእንደዚህ አይነት ነገር ደግሞ የምትጠረጠር ሴት አይደለችም። ማንም ያውቃል ይሄንን፣ ማንም ማለት ነው። ስለ እሷ እኔ ሙሉ ለሙሉ ሆኛ አወራለሁ። ምንም የሚከለክለኝ ነገር የለም። ምክንያቱም እኔ ከሷ ብዙ ነገር ስለተማርኩ ነው። ብዙ ነገር እኔ አይደለም ከሷ ከብሩኬን ብዙ ነገራቶችን ተምሬያለሁ። ዛሬ ግን በእንደዚህ አይነት ነገር ይጣላሉ ብሎ ማሰብ ትንሽ የሆነ የሚያስጠላ እና የሚደብር ነገር ነው። በተለይ በእንደዚህ አይነት ነገር መለያየት የሚያስጠላ ነገር ነው። ሲቀጥል ተለያይተው የማይለያዩ ሰዎች አይለያዩ። ይለያያሉ ብሎ እያሰቡም ከሆነ ሁለቱም ይለያዩ አይነት ሰዎች አይደሉም። ተለያዩም ብላቸው የተለሰቡ ሰዎች አሉ። ግን ይለያዩ የጊዜ ጉዳይ ነው። ነገራቶች መስተካከሉ አይቀርም። እና ውድ ቤተሰቦች ደግሞ ምን ማድረግ አለባችሁ? በጣም ስለምወዳችሁ ስለማከብራችሁ፣ ከሌላ ነገር አይደለም፣ በክፋት አይደለም። የነሱን ሰላም እንደምትፈልጉ አውቃለሁ። የነሱን አንድነት እንደምትፈልጉ አውቃለሁ። እነሱ እንዲለያዩ እንደማትፈልጉ አውቃለሁ። እና ያንን ደግሞ ማድረግ ያለብን አንዱን በመወገን አይደለም። ሀይሚን እየተሳደቡ ብሩኬን እያሞገሱ ሰላም ይፈጠራል ማለት ዘበት ነው። እና ብሩኬንም እየሰደቡ ሀይሚን ማሞገሱ ተገቢ አይደለም። ሁለቱ አንድ ናቸው። እናንተም አንድ ቤተሰቦቻቸው ናችሁ፣ የሁለቱ ውድ ቤተሰብ ናችሁ። በጣም በቃ ልነግራችሁ አልችልም። በጣም ብዙ ሰው ይቀናባችኋል፣ በጣም ብዙ ማለት ነው ብዙ ሰው ይቀናባችኋል። እና ያንን አንድነታችሁን ባይበላሽ ደስ ይለኛል። እኔ እንጃ ብቻ ግን አላውቅም። እኔ ተመችታችሁኛል በጣም ማከብራችሁ መወዳችሁ ውድ ቤተሰቦች ናችሁ። ሰላማቸውን እንደምትፈልጉ አውቃለሁ። ና ሰላም እንዲሆኑ፣ እናንተም ሰላም ሆኑ። በየእምነታችን ሁላችሁ ምንጸልይ ሊስተካከለ ብቻ፣ ምንም አለ በዚህ አለ በዛ፣ ይሄ ነገር ያልፋል ይስተካከላል፣ ታሪክ ይሆናል። አልፎ ነገር እንድናወራ እናንተ አግዙን ነው ምንለው። ደውለላታል ብዬ አስባለሁ። አዎ እስኪመጣ እንጠብቅ።

ሰላም ዲንስ ልታገኝ ፈልጋ ነበር። ዛሬ የጠራው አው፣ እንዴት ነህ በመጀመሪያ እንዴት ነህ? እግዚአብሔር ይመስገን። ናታን የዳኒ ጓደኛ አይደል? አዎ፣ ጓደኛ ነት ብለን ነው ም የጠየቅኩ። ሶሲን ትግባባት አለ ብዬ አስባለሁ። አዎ፣ ምክንያቱም የዳኒ ፍቅረኛ ስለነበረች ነች ነበረች አሁንም ነች። እንግዲህ ሁለቱን ማግባባት ትችላለህ ማለት ሶሲን አግኝታት በስነ ስርአቱ እንድታወራት ነው እኔ የፈለኩ። ማለት ነገራቶች ቀን በቀን እየተወሳሰበ እንጂ እየተስተካከለ የመጣ ነገር የለም እኮ። እንዲስተካከል እኮ ያላደረጋችሁት እኮ እናንተ ናችሁ እኮ እኔ አንቺን አላቅሽም። ላይክ እኔ ፍጼ ነው አውቀው። እነ ፍጼም ባለፈው አውርተናል እንድስተካከል ያደረጋችሁት ያላደረጋችሁት እናንተ ናችሁ እንጂ እኛ አይደለንም። እንዴት እንዴት እኛ ማለት መሀል ላይ የገባችሁ ነገሩን እዛ ጋ ዳኒን እያስመጣው ምናምን ብቻ ብዙ ነገር ተፈጥሯል። አላይሹም ነው እኔ ለራሱ ህይወት ብዬ እንጂ ችግር እንዲፈጠር አይደለም። እዛች ጋ ስጠራው የነበረው ለራሱ ህይወት ህይወቱን እንዲያስተካክል ነው ከነ ብሩክ ህይወት ወጥቶ የራሱን ህይወት እንዲመራ ነበር ስጠራው፣ የነበረው እንጂ እኔ ሌላ ነገር ፈልጌም አልጠራሁትም። እሱን ታውቃለህ። አንተንም ስጠራ አሁንም እየጠራው ያለሁት ጓደኛው ነህ። ሶሲንም ታውቃታለህ ዳኒንም በጣም ወንድምህ ነው፣ ትግባባላችሁ። የሱን ሰላም የምትፈልግ ከሆነ ሶሲን አውርተህ ሶሲ ወደ ህይወቷ ወደ ቀልቧ እንድትመለስ። በጣም እየተሳደበች ዳኒን እያንቋሸሸች ነው። ይሄ ደግሞ ካንድ ፍቅረኛ ከነበሩ ሰዎች የሚጠበቅ ነገር አይደለም። ነገ ከነገወዲያ ይገናኛሉ። እሷ እንድታስተካክለው ማለት አሁን እሷ ነች በመካከልም እየገባች መታረቅ አልፈልግም ያለችው ትላንትናም ካየው እሷ ነች። ነገር እኮ ታዲያ ማስተካከል ያለ እንደዚህ ተባልኩ ብሎ መናገር ያለበት ዳኒ ነው። እዚህ ጋር እናንተ መታችሁ ዳ ሶሲ እንደዚህ አለችው አላለችው እኛ እነሱንም ጠርተን ማውራት እንችላለን፣ ግን ከኛ በላይ አንተ ትቀርባችኋለህ በባህሪያቸው አውቀህ እንድታወራቸው ፈልገን እንጂ እነሱንም ጠርተን እዚች ጋር ሌላ ሰጣ ገባ እያልን ማውራት እኮ አልከበደን። ሰጣ ገባ ያስገባል ሰጣ ገባ መስገባ ነገር የለም። ግን ለማንኛውም ምንድን ነው አሁን ይሄ ሶሲ እንደዚህ ያለች አጓጉል ቃል ትናገረ ተናገረች ምናምን የሚለው ነገር ዳኒ ነው ሊያሳስበው የሚገባው እኮ ለጓደኛ ትጠነቀቅ እ ለጓደኛ መጠንቀቅ እሱ ካልደበረ ችግር የለውም። ምንድን ነው ምንም ሀሳባችሁን ላገና ፍላጎት የላችሁ። ዳኒና ሶሲ እንዲስማሙ ዳኒና ሶሲ እንዲስማሙ እናንተ ዳኒና ሶሲ እንዲስማሙ የፈለጋችሁት ለምንድን ነው? ከሀይሚና ከብሩኬ ህይወት እንዲወጡ ብሩኬም ሀይሚም እያሳሰባቸው ያለው የሁለቱ መጣላት ነው። በእኛ ምክንያት የተጣሉት ብለው እያሰቡ ስለሆነ ነው እኛ ይህን ነገር እንዲስማሙ የፈለግ ነው እንጂ እኛ ተስማሙ አልተስማሙ፣ እኔ ህይወት ላይ ስምረት ህይወት ላይ የሚጨምር አንድም ቅንጣት ነገር የለም አለ እኮ እርስ በርስ ከተስማሙ ተስማሙ፣ አሹ እነሱ ከህይወታቸው ሳይወጡ መስማማት ማይችሉ ከሆነ ዳኒን እኔ እዛ ጋ ከህይወታቸው ውጣ፣ ሀይሚን አትውደዳት፣ እንደዚህ አታርግ ምናምን ልለው አልችልም። አሁን የዳኒ ሀይሚን ሞደር ነው አደለ? እንደዚህ ነገሩን ያከረረ አደል? እኮ በቃ እኔ ደግሞ ዳኒ ሀይሚን፣ አትውደዳት እንደዚህ እንደዚህ ልለው አልችልም። ገብቶሻል? ማለት አልችልም። እንዴት ነው ጓደኛ ጓደኛ ማልፎ እንደሚለው ብላለ። እንዴት ጠላዋት? እኮ አይደለም ያለው፣ ወደድኳት ነው ያለው። ስለወደዳት ታዲያ እኔ አትውደዳት፣ እንደዚህ እንደዚህ ልበለው እንደ እንዴ፣ ምንድን ነው የምትለው? እንደ አስር አስር ሴት መውደድ መብት አለው። እሱ በመጣ በሄደ ቁጥር ከየትኛውም ሴት ጋር ወደድኩሽ፣ እንትን አልኩሽ፣ የሰው ህይወት እየበጠበቅኩ ስንት ሴት ሲወዳያችሁ ስንት ሴት ሲወዳይታችሁ ነው እንዴ? ትናንት ያገኛትን ሃይሚ ወደድኩሽ ስሜት አለ፣ ሌላ አንቺ ማለት ምን ማለት ነው እንዴ? ይሄ የፍቅር ነገር፣ የሰዓታትም ጊዜ ፍቅር ሊይዝ ይችላል። ገባችሁ? ላይክ የሰዓታት የሁለት ቀን የሶስት ቀን የሶስት ሳምንት የሶስት አመት የአራት አመት ጉዳይ አይደለም። እኛ ስለ ሶስት አመት ስለ አራት አመት አይደለም እያወራን ያለነው፣ ይቀጥል እያወራን ያለ ነው። ከቻልክ እኛ እንደ ትልቅ ሰው ነበር ጠርተን እናዋራ ይነበረ ነው። ሌላ ነገር ፈልገ አንተ ሌላ ነገር ፈልገህ እያወራ ማለት የንቀት አወራር ነው። እያወራን ያለ ነው። እኛ የምንፈልገው ዳኒንና ሶፊ ከህይወት ከህይወታቸው ከብሩኬና ከሀይሚዬ ህይወት አስወጣቸው። ማስወጣት ማትችል ነገር ከሆነ ደግሞ ነገራቶችን እንዲስተካከል ካልጠገቡ ጋር ሆነ አስተካከል እንጂ አሁን ነው የዳኒ እንትን ምናምን ብለህ የምታጋግለው ነገር የለም። እንደ ማን ነው አጋጋለሁ? እናንተ ነው እያጋጋላችሁ ያላችሁት። የሚያጋጋል ነው ነገር የለም። ብቻ አስተካክሉ። ሲጀመር አንተ አሁን ጓደኛው ነህ ብዬ ነው ከአንተ ጋር የሚያወራው ሰፋ ሆኖ ፍጽ ሲጀመር ብቻ ነው። ባለፈው መታ ወራይ ምናምን፣ አሁን ደግሞ እሷ እህቱ ናት። አስጨንቋት ላገኘው ስላለችኝ እንደ ሰው በስርዓት የምታወራት መስሎታል። ነው ጥያቄሽ፣ ነገር ስ ድጋሚ እንደጠይቀት ነው እንዴ? ማለት እኔ የምፈልገው ከህይወቱ ከብሩክ ህይወትና ከሀይሚዬ ህይወት ውጡ እኛ የሁለቱ ችግሮች እንፈታለን ለዛን ሁለቱ እናንተ ውጡ ከማንኛውም ነው ከናንተ አረ ከኛ ከኛ ህይወት አትወጡም እንደኛ ህይወት የለንም እንዴ የናንተ ብቻ ነው የታጠቱን ምሩ የራሳችሁን ህይወት ይዛችሁ ምሩ ይንካን ህይወት በቃ የናንተም የራሳችሁን ህይወት ይዛችሁ ምሩ እንዴ ምንድነው የኛ ህይወት የሌለን እኮ አስመሰላችሁት እንዴ ከህይወታቸው ውጡ ከህይወታቸው ውጡ ይኸውልሽ እናንተ ህይወት እንዳላችሁ ሁሉ እኛም ህይወት አለን። ገባሽ? እናንተም ከኛ ህይወት ውጡ። ከማን ህይወት ነው የምንወጣው? ይሄ ላይ